የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንቺ ቢነፍሲ ነው የሰጠው ወዶ ፈቅዶ። ይህ ሼሁል ፊትና የሆነ ግለሰብ እዚህ ልክ ማለት ነው ህዝበ ሙስሊሙ እንዲበጣበጥ ማይክሮፎን ይዞ እየተቀደደ ነው ወና ውዙ ቢለ

እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንስር በጨዋደን በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። ዛሬ የምናገርበት እርስ ወንድምና እህቶች ወጠጤና የመንደር ዱርዬ ነገር ግን ራሳቸው ሼህ ብለው የሚጠሩ ግለሰቦችን ከአንደበታቸው የሚወጣ ቆሻሻ ንግግርን እየሰማን ቱ ዘ ፖይንት የምንዳስስ ይሆናል። ኡመር ኮምቦልቻ የተባለ ግለሰብ ምን አይነት የወጣጤ ንግግር እንደሚናገር እንስማ። ወደሱ ንግግር እንሻያገልላ እነዚህ ሰዎች ወንድሞቻችን ናቸው። አንድ ነን የሚውም የሙስሊም ገዳይ ብለን የምወስደው እኛ አሁን ከእኔ ጋር አንድ ነን። አንድ ነን ወይ? አንድ ነን አይደለም። እሱ ብቻ ሳይይ መስፍን አናድሮገሎ አሁን እንኳ አላስቀብርም አላስተኛም የሚል ወሃቢያ ሙጀስም የሁሉ ነው ሽርክ ይሰራል አለ። ሽርክ ሙስሊም አይሰራም፣ ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት ጁባን እግር ኑሮ ፋት ኑሮ ቅልጥም የለለው ፊት ኑሮ ራስ የለለው እነሱ ከሚያመልኩት ጌታ ሙፍቲን የሚያመልክ አይሻን እንደማይደርስ ነው፣ ብናመልክ ብናመልክ። እንግዲህ ይህን ትልቅ ከባድ የሽብር ንግግር ነው የተናገረ ሙፍቲ እንዲገደሉ ያደረጉት። ውሃቢዎች ናቸው ብሎ እንዲህ እየተናገረ፣ እኔ የመጅሊስ የህግ ክፍል አለ እንዲህ አይነትን አሉባልታ ሲወራ ጊዜ ለምንድን ነው ዝም ምትል? ማይክሮፎን ይዞ ትልቅ ሼህ ነው ተብሎ የተለያዩ ሀረሚያ እሱና ቲቪ ላይ የሚቀር ከዚህ ቀደም ሲል ደግሞ ለአስር ምናምን አመታት የሸሪያ ፍርድ ቤት ዋና ጻፊ ነበረ ወይዘሮ መስሎ ጺሙን ላሽቶ ማይክራፎን ይዞ መርቅኖ ጫት ባረቄ ቅሞ ይሁን አላክ ኦኬ። እነዚህ ነገራቶች እንቶ ፈንቶ ወሬ የሆኑ ይሁኑ እሺ፣ ምን ነበል። ነገር ግን በአላህ ላይ እንዴት ነው የምትቀልደው? እንዴት አስቻለ? አሻንጉሊት አምላኪ ምናምን ነገር ትላለ። ወናውዙ ቢላህ። አሁን እነዚህ ግለሰቦች ተመልከቱ፣ ያከፍሩናል፣ ከእስልምና ያስወጡናል። ከዛ በኋላ መለስ ብለው ወሃቢያዎች እስልምናን ሙስሊሞችን ያከፍራሉ ብለው ይናገራሉ። በገሃዱ ዓለም የምናየው ሁኔታ ጌታችን አላሁ ሱብሃነሁ ተዓላ የነገር ሁሉም ፈጣሪ የሆነው አምላክ የሚያመልኩ ግለሰቦችን አሻንጉሊት አምላኪዎች ናቸው ብሎ በአላሁ ሱብሃነሁ ተዓላ ላይ እንዲህ እየቀለደ እያሾፈን፣ አላህ ሂዳይ ይስጣቸው። ምን ይባላል? እኔ አንድ የመንደር ዱርዬ ራሱ በዚህ ልክ ወርዶ ዘቅጦ አያወራ። ለሚናገረው ነገር ባጠቃላይ ኃላፊነት ወስዱ ይናገራል ይህ ሰውዬ ይመረቀናል ማይክሮፎን ይዛል። ከዛ በኋላስ ህዝበ ሙስሊሙ የሚያባላ ነገር ሁሌ ሲናገር ነው የምንመለከት። ምን አይነት አመለካከት እንዳለው ግራ ነው የሚገባኝ። ወላሂ ላዚ ሌላው በኢትዮጵያ ታሪክ በመጅሊስ ታሪክ ማለት ነው ምክትል የነበረ የፌዴራል መጅሊስ ፕሬዝዳንት ምክትል የነበረ ቃሲን ታጁዲን የተባለ ግለሰብ የመጨረሻ ማለት ነው የጃሂልን ንግግር እየተናገረ ነበር። ጃሂሉ እያለ ነበር፣ ግን የመጨረሻ ጃሂል ነህ። ይህን ያልኩበት ምክንያት እንግዲህ የተናገረው ንግግር እንስማ፣ ምን እንዳለ ማለት ነው። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይህ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንጢቢ ነፍሲን ነው የሰጠው። ወዶ ፈቅዶ ነው የሰጠው። ተቀምቶስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ። አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሓውን ጣማውን ቢቀመው እዛ ንብረት ላይ ያለው የባለቤትነት መብቱ ቱ ይወደዳል እንደ ሸርዓል አይወደድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረገው፣ እና ይህን ያህል ጉድ ይላሉ ከኋላ። እውነትም ጉድ ያስብላል፣ ጉድ ያስብላል። ምክንያቱም ለአስር ዓመታት የመጅሊስ ምክትል ነበሩ፣ የሙስሊሞች ጉዳይ አስፈጻሚ ነበሩ፣ የሙስሊሞች የበላይ አዛዥ ነበሩ፣ ቃሲም ታጁዲን እሳቸው በነበሩበት ጊዜ በጣም በሚያሳዝን ሁኔታ ሙስሊሞችን በተሰረቀ ቦታ እንዲቀበሩ አድርጋችሁ ነበር። ዛሬ ምን ተገኝቶ ነው የተሰረቀ የሰው ይሁን የምን ይሁን የማናውቀዋል። ለእስልምና ትልቅን አስተዋጽኦ ያበረከቱ ከደርግ ከአጼዎች ብዙ የታገሉ ሰዎችን ኮልፌ መካነ መቃብር ነው የተቀበሩት። በሚያሳዝን ሁኔታ ግን እናንተ መጅሊሱ በምትመሩበት ጊዜ እነ ቃሲም ታጆዲን በዛን ጊዜ ትልልቅ መሻይሆች ተቀብረዋል ኮልፌ። የዛኔ ለምን ይህን ነገር አልታየም? ሰው ሰው አላህን ባይፈራ ሰው ይታዘበናል አይልም? ራሱ ላይ ረድ ያደርጋል፣ ራሱ ላይ ምላሽ ይሰጣል። በዚህ ላይ ጽንፈኝነት ለመጀመሪያ ጊዜ ከአረብኛ ወደ አማርኛ ቁርአንን የሚያክል ነገር የተረጎሙ ሰዎችን የሙሲ መካና መቃብር ላይ ኮልፌ ላይ ተቀብረዋል። እናንተ ግን ኮልፌ የተሰረቀ ነው ይላችሁ ነው። ይህ ማፈሪያ የሆነ ንግግር የመጨረሻ ማለት ነው፣ የዘቀጠ ንግግር ወና ወዙ ሰው ይታዘበናል ራሱ አትሉም። እንደመጣላችሁ ታወራላችሁ። ከዛ በኋላ ኢብኑ ተይሚያ ከምናምን አንድ ነው ትላለ። ስብሃንአላህ፣ ኢብኑ ተይሚያ እንዲ ነው እንዲ ነው ብለን ምናወራላቸው አይደለም። ባለም ደረጃ የሚታወቁ ስራዎቻቸው ራሱ መልስ የሆኑ ድንቅዬ የኢስላም ሊቃውንት ናቸው። የመረራራቸው ቢሆን ዋጡት። ጃሂሉ ተነሱ። ኢስላም ኢብኑ ተይሚያ ምናምን ስላለ ወይም ደግሞ የኢብኑ ተይሚያ ስም ስላጥላላ ሳይሆን ኢብኑ ተይሚያ በጠላቱ ራሱ የተወደዘ ጀግና ሙህር የኢስላም ሊቅ ናቸው። እናንተ ግን በሚያሳዝን ሁኔታ ጸብ አጨር የሆኑ ነገራቶች ዋህቢያዎች የሚያመልኩትን አምላክ አሻንጉሊት ነው እያላችሁ የአላሁ ስብሃነሁ ተዓላ ስምና ባህሪያት ላይ እያላገጣችሁ። አላህ የአዳምን አዳምን በሁለት እጅን ፈጠርኩት እያለ ኖ ቁዋ ለማሳየት ነው ኃይልን፣ ፓወር ለማሳየት ነው ትላላችሁ። የአላህ ኃይል፣ ጉልበት ሁለት ብቻ ነው ቢላህ። እነዚህ ሰዎች ምን ያክል ለእስልምና ነቀርሳ እንደሆኑ በዚህ አጋጣሚ መረዳት ትችላላችሁ። ሰው ማለት ነው ሙታንን ተጣራ፣ ሙታንን ድረስልኝ በል ተብሎ፣ በዚህ ልክ እምባ ከረየው፣ በዚህ ልክ ወናውዝ ቢላ ኡስታዝ ያሲን ኑሩ ላይ የሌለ እየወረደችሁበት ነበር። ያላለውን ነገር አውጠተን ሌላ ቦታ ያላለውን ነገር ሰው ማለት ነው አውድን የሚባል ነገር ጠብቆ ንግግርን መረዳት የመገንዘብ አቅም የለውም። እንዴት የውላችሁ ፍትሃዊነት ማለት ጥሩ ስብና ማለት ሙስሊም መሆን ማለት እኮ በምትወዱትን በምጠሉት ሰው ላይ ሚዛናዊ መሆን ነው። ከዚህ እንዴት ሰው ማለት ነው የሆነ ሰው ስለጠላችሁት ብቻ ሚዛናዊ ሳትሆኑ ያሰውዬ ለምንድን ነው የምትወቅሱት? ኡስታዝ ያሲን ኑሩ በትክክል ነው ያለው። ምንድን ነው ያለው? ቀጣይ ትውልድ ቀብርን አምልኮ የሚያመልክ መሆን የለበትም። ቀጣይ ትውልድ ቀብርን አምላኪ አይሆንም ማለት ኦፍ ኮርስ እንጋራዋለን። እንዲህ ቀብር አምላኪ ካልሆንክ ለምንድን ነው ፉን ፉን እምትለው? ለምን ያዙ ይልቀቆኝ ትላለህ? ነቢዩ ዓለይሂ ሰላቱ ወሰላም የተቃወሙት እኮ ይህ ነበረ? የማይሰሙ ምንም ነገር መስጠት የማይችሉ ራሳቸው እራሱ መከላከል የማይችሉ እኛን ሊከላከሉልን ይቅርና እነዛ ግለሰቦችን አታምልኩ ሕያው የሆነ በራሱ የተብቃቃ ፍጡራኖችን የሚያብቃቃው ኃያሉ አምላክ አላሁ ስብሐነሁ ወተዓላ ተገዙ ነው ያሉት። ነቢዩ አለ ሰላት ወሰላም ያስተማሩት ይህን ነበር። ታዲያ የነቢዩ አለ ሰላት ወሰላም እና የምትከተሉ ከሆነ እንዴት ነው በዚህ ልክ አሻንጉሊት ምናምን? በነገራችን ላይ ማለት ነው በህግ የሚያስጠይቁ ነገራቶች። ዑመር ኮምቦልቻ የተባለ ግለሰብ እየተናገረ እኔ ለምን መጅሊሱ ዝም እንደሚለው እራሱ አይገባልም አብያ አልቃይዳ ነው አልሸባብ ነው ኤአይስ ነው እያለ እንዴ እየቀጠፈ ነበር። ለምንድነው ተጠያቂ ማታደረጉት? እኔ ማይገባይ ነገር ያን ኡማውን የሚያበጣበጥ ያለምንም መረጃ ተነስቶ ማይክሮፎን ይዞ ህዝበ ሙስሊሙ እንዲከፋፈል ህዝበ ሙስሊሙ እንዲባላ የሚያደርግን የሚያደርገን ሰው ሀሳብን በሀሳብ እኮ መማገጫውነት ነው። ከማንም አይደለም ከሙስሊም ይቅርና ከነን ሙስሊም ዲስከስ እናደረጋለን አይደለም እንዲህ ሰው ማለት ነው። በአንደኛ ክፍለ ዘመን ላይ እየኖረ ላኢላሃ ኢለላህ ብሎ የመሰከረ ወንድሞን በዚህ ልክ ይጠላል። እንዲህ እኛ እኮ አህባሽ ሱፍያ የምንላቸው በዚህ ልክ ከካፊር በታች ጥላቻለን። እንዲህ ውስጣችን የለንም። ምንም ቢሆን እኔ ሁሌ ነው የምናገረው ሱፍያ አህባሽ የምትውሏቸው ግለሰቦች ምንም ቢሆን ሙስሊሞች ናቸው። ስተት አለባቸው፣ አመታረም አለባቸው ወደ ሽርክ ይጣራሉ አ ወደ ሽርክ ይጣራሉ። እንዲሁም ሙርተዲ ናቸው አ ወደ ቢዳ ፈጠራ ይጣላሉ። ግን እነዚህ ሰዎች ከስልምና አስወጥተን እናቃለን። እስቲ አስወጣ፣ አንድ ሙስሊም ታገኛላችሁ? የለም። ነገር ግን ዑመር ኮምቦርቻ የተባለ ግለሰብ ሺሃቸው ነው ትልቅ አሊማቸው ነው። ነገር ግን ሙልጭ አድርጎ መጥቶ ማለት ነው በእናቱ ወጥቶ እናት መስሎ ከዛ ማይክሮፎን ይዞ ይወጣጠራል ወናውዝብኝ አደ የሚባል ነገር አለ። ይብን እኛ ወጣቶች ራሱ ማንናገረው ነገር እየተናገርክ ሐሰን ታጆ የተባለ የያሲን ኖሮ ንግግርን በተዛባ ሁኔታ እየተረጉንክ እየጻፍክ ነበረ ፌስቡክ። ሙስሊም መሆን ምንድን ነው? እኔ እኮ ግራይ የሚገባኛ ነው እስልምና። ቆይ እንዴት ነው የምትረዳኝ? ቆይ እዚች ዓለም ላይ ዘላለም የምትኖሩ ነው የሚመስላችሁ? ይመስላችሁ የህይወት እንዳለ እረሳችሁት፣ የፍርድ ቀን የሚባለው ነገር እረሳችሁት። ራቆታችን ሆነን ጌታችን አላሁ ሱብሃነሁ ወተዓላ እንደምንገናኝ አላህ ፊት ቆመን እንደምንተሳሰብ እረሳ ነው። እንዴት ሙሉ ሐሳብ ሳንሰማ ያሲን ኑሩን እንወቅሳለን? ቀብራና አታምል ወደ ቀብር አምልኮ የሚያዳርሰው ነገር ተዋለ። ይህ ነገር የሚያስቆጣ ነገር ነው። መጅሊሱ ተመካክሮ መፍትሄ ያምጣ። እዛ ቦታ ላይ ምን ይደረግ ሌሎችን ሰዎች እንዲቀበሩ ያድርጉ። እንዲጥሩ ነገር ነው እኮ መርሃባ ብላችሁን እኮ መቀበል የነበረባቸው ነገር። ግን የመቃብርን ቦታ ወይም የሞቱ ሰዎችን ይጠቅማሉ፣ እነሱ ጋር ሄደን ልጅ ስጡን ይሰጣሉ ብላችሁ ታምናላችሁ። እኛ አይደለም ያነው። ሸምሱ የተባለው ሸምሰዲን ነው ምናምን የሚባለው አሱና ቲቪ፣ ሐረሚያ ቲቪ እናንተ ሚዲያ ላይ የሚቀርበው ሰውዬ ምን እንዳለ እነሱ ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል። እኛ ግን አንሰማም። ዱዓ ሊያደርግ ይችላል። ወልዮቹ ሳሊሆቹ ጋር ሄዶ ድረሱልኝ፣ አድርጉልኝ፣ እንደው ሼኮች፣ የተጨነኩ ጭንቀት ላይ ነኝ ምናም ብሎ ሲያወራ ልክ ፍጡር ላይ እንዳልነው በሕይወት ያለውን እንዳል ሄደው ሲጠይቀው ምንድን ነው ሊያደርግ የሚችለው ይህ ሰው? ሰበቡ ነው ሊጠቀም የሚችለው። ለምን ሙስሊሞች ነን። አየህ ሙስሊሞች እስከሆንን ድረስ እሱ አድራጊ መሆኑን አናምንም አላህ ነው አድራጊ መሆኑን ምናምን። ስለዚህ ምንድነው ሊያደርግ የሚችለው ሰበቡን ነው ሊጠቀም የሚችለው። የተለያየ ጉዳይ ላይ ድረሱልን እንደምንለው ማለት ነው ሸኾቹም ወልዮቹም ጋር። ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ድረሱልን ስንል ጉዳዩ ምንድነው ማለት ነው ሰበቡን ተጠቅሙልን እንደማለት ነው። እናንተ አላህ ጋር ቅርብ ስለሆናችሁ ምንድነው። ሰበቡ ደግሞ ዱዓ ሊሆን ይችላል ቶፍታ ሊሆን ይችላል እና እንዳል ነው ቀብሩ ጋር ደግሞ ይሃ ምስኪን ይሃ ሰው ወዳጃቸው የሚወዳቸው የሚያከብራቸው ሰው መጡ። ይህን ነገር ሲል ይሰሙታል። አሁን ሀዲቶች ላይ እንደተጠቀስ ነው ይሰሙታል ማለት ነው። ይ ከሰሙት በኋላ ዱዓ ሊያደርጉ ይችላሉ። ይኸው ዱዓ ማድረግ የሚባለው ነገር የተከለከለ ነገር አይደለም። ለቀብር ሰው ቀብር ላይ ላለ ሰው ማለት ነው። ሙሽኪል አይደለም፣ ችግር አይደለም። ለምንድን ነው እመቱን በሽርክ መፈረጅ፣ በኩፍር መፈረጅ ማለት ነው። ቀብር ላይ ሙታን የሆነ ግለሰብ ቀብር ዝያራ ራሱ ሰነድ ለአማኝ ሴቶች፣ ለአማኝ ወንዶች፣ ለሙስሊሞች በአጠቃላይ አላሁ ይማራቸው ብለን ድዋ እናረጋለን። በህይወት ያለን ሰዎች ማለት ነው። ቀብር ላይ ያለው ሰውዬ ጉዳይ አስፈጻሚ ነው ይለናል፣ ሸምሰድን የተባለ ግለሰብ የሞተ ሰው ይሰማል ይያለን። ተመለከታችሁት ነው ነቢዩ ዓለይሂ ሰላቱ ወሰላም አላሁ ሱብሐነሁ ወተዓላ በየጊዜ በእያንዳንዱ ህዝብ ነቢያቶችን የላከበት ዋነኛ አንኳር ነጥብ ይህ ነበር። እንዲህ አይነትን ባድ አምልኮ ከእንዲህ አይነትን ባድ አምልኮ ወጥተው አንዱን ፈጣሪ አላሁ ሱብሐነሁ ወተዓላ ሰዎችን በብቸኝነት አምልከው መንግስተ ሰማያትን የሚባለው ወይም ደግሞ ጀነትን የሚባለውን ሀገር እንዲጎናፀፉ ነበር። ዛሬ ላይ ወደ ጀነት የሚያስገቡ ነገራቶችን መሰናክል የሚሆኑ ነገራቶችን በአጠቃላይ እንድንፈጽም ጥሪ እየተደረገ ነው የት ስንባል ሶሻል ሚዲያ ላይ የቴሌቪዥን መስኮት ላይ እየመጡ ቀበርን አምልክ ሙታንን ይሰማሉ ድረስልኝ ማለት ይቻላል ልጅን ይሰጣሉ እያለህ ነው ማን ሸምሱ ሸምሰዲን ነው የተባለ ግን ሸምሰዲን ሱቅ አትከፍተ ሱቅ ከፍተ ለምን አትሸጥም ዲል ላይ ከምሸጥ የዲን ነጋዴ ከምትሆን ኢባዳ ነው እኮ ራሱ በቃ አንተ ተፍ ተፍ ማለት የቀብርን አምልኮ ሰዎችን የቀብርን አፈር በጥብጠው እንዲጠጡ እንዲንከባለሉበት በዲን ላይ የነገትክ ስለው ወና ውዝ ቢላ በጣም ያሳፍራል። ይህ ብቻ እኮ አይደለም። ወንደምን አያቶች መቃብር መቃብር ታውቃላችሁ፣ የተቀበረ ልክ እንደ ሐውልት የተሰራበት ቦታ እያንኳኩ ማለት ነው። ከዛ በኋላ እባኮትን ስጡኝ ይላል።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

ሽበት አይውበታላችሁ። ጽሙ ሁሉ ሸብቷል አይደለ? ስለዚህ እድሜ ማስረጃ አይደለም። ሐቅ ያዝ እንጂ እድሜ የሀቅ ባለቤት ለመሆን ማስረጃ አይደለም። እያንኳኳ ያለው ወደ አላህ Subhanahu Wa Ta'ala ሳይሆን እያንኳኳ ያለው በቀብር ውስጥ ወዳሉ ነው። ሰይድ አብድልቃድር ቃድር ጀላኒ የተባሉት እርዱኝ። እንደገና ደሞ አህመድ ነቅሸበንዲያ፣ መሐመድ ነቅሸበንዲያ የተባልከው ሰውዬ እርዳኝ። የጂን ሙስሊሞች በጠቅላላ እርዱን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 እሚጻረር ነገር ነው። ሙስሊሞች በጠቅላላ ሊርቁት ይገባል። ስለዚህ ሽርክ የሆነውን ነገር ሽርክ አይደለም የሚሉን ሰዎች አሉ። ታዲያ የመካ ሙሽሪኮች የሰሩትን ስራ እየሰሩ ሽርክ አይደለም ይሉናል። ወደ ሽርክ የሚጣራ ነገር፣ ወደ ሽርክ የሚመራ ነገር እየሰሩ ደግሞ ይሄ ወደ ሽርክ አይመራም ይሉናል። የአላህ ባሪያዎች ሆይ እንጠንቀቅ። ይሄ ነው ሽርክ በተግባር ሰውየው አንኳኳ

የአላህ ባሪያዎች ሆይ፣ ከምንም ጊዜ በላይ ባላህና በመጨረሻው ቀን አመኛለሁ ሚል ሰው በተለይ ወደ ከተማ የዲን ትምህርት አለ የሚባልበትን መልሰው ወደ ቀብር አምልኮ ሊጠሩን የሚሞክሩ ሰዎች እየተጉ ያሉ ሰዎች አሉና በየኹጥባው በየደርሱ ትምህርቶች በጠቅላላ ሊሆን የሚገባው ሙታን እንትተን ሬሳን ትተን አጥንት እንትተን እማይ ሞተውን ሕያው የሆነውን አንድ አምላክ አላህ ስብሐነሁ ወተዓላ ብቻና ብቻ በማምለክ ላይ እንዲሆን ሁላችንም ያቅማችን ውስታዛችን ውስታዝ ሳዳት ከማል የሚገርም ነገር ነው የነሳው። በጣም ቁም ነገር አዘል ነገር ነው ያወራው። በጣም ብዙ መልእክቶች አሉት። እንግዲህ እንደ ተመለከታችሁት ሀገራችን ላይ እንዲህ ይደረጋል። ቃጥባሪ ሄዱ፣ ወላሂ ይሳለሙታል። አላህ ምስክሪ ነው። ነገ አላሁ ስብሓነሁ ወተዓላ ዘንድ እጠየቃለሁ። ያላየሁትን አላወራም። ባይኔ ያየሁት ቪዲዮ አላልኳችሁም። ባይኔ ያየሁት እንዲሁም ደግሞ በዛ መንሃጅ ላይ፣ በዛ ቂዳ ላይ እያለሁኝ ያደረኩትን ነገር ነው ምነግራችሁ። የተመለስኩበት መንገድ ይሄ ነበር። ሄዳችሁ ቃጥባሪ ላይ አላህ ምስክሬ ነው ወረብ አልካባ ነው ምላችሁ ለመቃብሩ ትሰግዳላችሁ ሁለት ረካ ከዛ በኋላ ደግሞ ሳንቲም ትጥላላችሁ፣ ምንም አይነት ብር ከሌላችሁ ማለት ነው። ለነሱ ስለትን ታስገባላችሁ፣ ልጅ ስጡን ብላችሁ የተወሰነ ብር ትሰጣላችሁ። ሀብታን ከሆናችሁ ደግሞ በግ፣ በሬ አርዳችሁ፣ ደም አፍስሳችሁ ትመጣላችሁ። ለማን ስንል ለመቃብሩ። አብሬት ላይ ከመስጂዱ አጠገብ፣ ቁባ ከሚባለው መስጂድ አጠገብ ማለት ነው። ቀብሩ አለ፣ አጠገቡ ነው ቀብር ያለ። አልከሶ ሂድ፣ አሊጎንደር ሂድ ኑር ሁሴን ሂድ፣ ኑር ሁሴን በትልቅ ነው የተሰራ። ልጅ ይሰጣል ብለው እናቶች እንከራተታሉ እዛ። ማለት ይህን ጉዳይ ያላሳሰበው ሙስሊም ወላሂ ምንድነው የሚያሳስባቸው? እኔ እኮ ግራ ስለሚገባኝ ይህን ጉዳይ ትኩረት ሰጥታችሁ ህዝበ ሙስሊሙ እንዲነቃ ካላደረጋችሁ ምንድነው? ከዚህ በላይ ያው አህባሽ እኮ እያያችሁ ነው፣ ሚዲያ ላይ ሲሙ የቀብርን አምላኪ እንዲያደርጉ ተበሩክ ምናምን ነገር እያሉ የማይመስሉ የተቀጠፉ ሐዲሶችን ሰነድ አልባ የሆኑ ፋጢማ እንዲያደረገች ብለው እየዋሹ ነበር። ሰነድ አልባ የሆኑ ሐዲሶችን እያመጡ እርዳታ የምንጠይቀው ጌታችን አላህ ሱብሐነሁ ወተዓላ ነው። በ24 ሰዓት ውስጥ ማለት ነው ሰዎች አምስት ጊዜ አምስት ወቅት ማለት ነው ሰላት ይሰግዳሉ። በአምስት ወቅት ሰላት ፋቲሃ ብቻ 14 ጊዜ ይቀራሉ። በዚህ በ14 ጊዜ አንዱን ፈጣሪ እሱም ብቻ እንደሚጠይቁ በሱም እርዳታ ደግሞ እርዳታ እንደሚጠይቁ እሱም ብቻ እንደሚገዙ በተደጋጋሚ ይናገራሉ። ይህን ከተናገሩ በኋላ ቀብረን አምላኪ መሆን በፍጹም የሚቻል አይደለም ነገር ትክክለኛ የሆነ ማናውን ፋቲሃውን በደንብ ውስታዞችን ማስቀራት አለባችሁ፣ መናገር አለባችሁ። ለማለት ያክል ነው። አላኩልኝ። በተመሳሳይ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላይ ተውፊቅ። ወሰላ ለነቢና መሐመድ ወላ አሊሂ ወሰሐቢ ወሰለም። ወሰላም አሌይኩም ወራህመቱላሂ ወበረካቱ